ልዩ የመዝናኛ ፕሮግራማችን ሁሉ አዲስ አሁንም እንደቀጠለ ነው። አድማጮቻችን፣ ከእናንተ ጋር ዘና ያለ ቆይታ እያደረግን እንገኛለን። በጣም በርካታ አድማጮቻችን አስተያየቶቻቸውን እየሰጡን ይገኛሉ። አሁን ወደ አንድ ጉዳይ ቀደም ሲል ለአድማጮቻችን ወደ ነገር ናቸው። አንድ ጉዳይ እናምራ ና እሱ እንስማ። እንግዲህ በማርስ ላይ ሕይወት አለ የለም የሚለው ጉዳይ በተደጋጋሚ የሚነሳ ነው። የተለያዩ ሳይንቲስቶች ማርስ ላይ ሕይወት እንዳለ እንደሌለ ይገልጻሉ። እና የተለያዩ ሳይንቲስቶች ማርስ ላይ ሄደው ምርምሩን ማድረግ በጣም ስለሚያስቸግራቸው አሁን እንደ አማራጭ የያዙት ነገር ልክ ኢትዮጵያ ውስጥ እንዳገኙት ቦታ በጣም ከባድ በሆነ ለምርምር በማይመች ቦታ ላይ ያንን ምርምር ማድረግ ነው። ስለዚህ ማርስ ላይ ከመሄዳቸው በፊት በምድር ላይ ያሉ በጣም አስቸጋሪ ቦታዎች ላይ ሄደው ነው እንግዲህ ምርምር ለማድረግ እየፈለጉ የሚገኙት። ሲኤንኤን ይዞት የወጣው ነገር ደግሞ ይህንን የማርስ ምርምር ለመደገፍ የሚደረገውን ነገር ወደ ኢትዮጵያ ፊታቸው እንዳዞሩ የተለያዩ ተመራማሪዎች እየገለጸ ይገኛል። በኢትዮጵያ ውስጥ አስቸጋሪ እንደ ሴኔን ዘገባ በጣም አስቸጋሪ ከሚባሉ ቦታዎች አንዱ ደና ክል ነው። አፋር ውስጥ ያለ ቦታ እንደሆነ ይታወቃል። በጣም ዝቅተኛ የሆነ ቦታ ነው፣ ከፍተኛ ሙቀት ያለበት እና በጣም ብዙ ለመኖር በጣም ከባድ የሚባል ቦታ እንደሆነ ይገልጽ ና ወደ 34 ዲግሪ አካባቢ ዲግሪ ሴልሽስ አካባቢ ሙቀት ያለው ም እስከ 50 ድረስ የሚገባ ና በቂ ዝናብ ያለው የዌዘር ወይም ደግሞ ያለው የአየር ጸባይ በጣም አስቸጋሪ እንደሆነ ነው እንግዲህ የሚገልጸው ይሄ የደናከል ቦታ እንግዲህ በጣም በከፍተኛ ደረጃ ለመኖር የሚያስቸግር ቢሆንም የአፋር ነዋሪዎች ግን ይህንን ቦታ ተቋቁመው እንደሚኖሩ እና ከተለያዩ እንስሶቻቸው ጋርም እንደሚኖሩ በአካባቢ ያለውንም ጨው እያወጡ እንደሚተዳደሩ ይገልጻል። ይሄንን ጽሑፍ እንግዲህ ፊሊፔ ጎሜዝ የተባሉ ፊሊፔ ጎሜዝ ጎሜዝ የሚባል ስም ያላቸው ሴንትሮ ዲ አስትሮባዮሎጂያ የተባለ ጣሊያን ውስጥ ያለ ተቋም ውስጥ የሚሰሩ ሰው አሉ። እናሳቸው እስከ ባለፈው አመት ድረስ ማርስን በተመለከተ የተለያዩ ምርምሮች ሲያደርጉ እንደ ደናክል ያሉ አፋር ውስጥ ያሉ ቦታዎችን በተመለከተ ጥናት አድርገን ነው መጀመሪያ መሄድ ያለብን የሚል ነገር ተናግረዋል። ከዚህ በፊት በእርግጥ የተለያዩ ሙከራዎችን በጠፈር ላይ ሲያደርጉ ነበረ፣ ምርምሮችን ሲያደርጉ ነበረ። እንዲሁም በናሳ የሚደገፍ አንድ ቡድን አለ። ይሄ ቡድን በማርስ ውስጥ ህይወት አለ የለም የሚለውን ጉዳይ ለማጥናት የመረጠው ቦታ በነ ፊሊፔ ጎሜዝ እየተመራ ማለት ነው ደናክል ነው አፋር ውስጥ በቦሎኛ ዩኒቨርሲቲ ውስጥ እንግዲህ በዓለም አቀፍ የፕላኔት ሳይንስ ውስጥ የትምህርት ክፍል ውስጥ ከፍተኛ ተመራማሪዎች አሉበት። ወደ ደናክል በመሄድ እንግዲህ ባለፈው አመት የተለያዩ ጥረቶችና ጥናቶች እንዳደረጉ እንግዲህ ይገልጻሉ ማለት ነው። ላለፉት ሀያ በሚሆኑ አመታት ህይወት አንድ ቦታ ላይ መገኘት ይችላል አይችልም፣ የሚለውን ጉዳይ ፕላኔቶች ውስጥ ምን ያህል ሰው መኖር ይችላል፣ ህይወትስ ሊኖር ይችላል ወይ፣ ምድር ላይ እንደምናገኘው አይነት ነገር እዛ ላይስ ማግኘት እንችላለን ወይ፣ ወይስ ያንን እንዴት ነው የምንተካው የሚለውን ጉዳይ የተነጋገሩበት ቆይተዋል። አሁን ደናክል ውስጥ ያለው አፋር ውስጥ ያለው ቦታ ግን በጣም ቆንጆ ምሳሌ መሆን ይችላል። በአስቸጋሪ ሁኔታ ውስጥ ያንን ምርምር ማድረግ ከቻልን፣ እዛ ላይ ሄደን ምርምሩን በትክክል ማድረግ በምንችልበት ሰዓት ላይ ደግሞ ምንም አይነት ችግር አይገጥመንም ብለው እንግዲህ ወደ አፋር ያለውን ምርምር አጠናክረው እንደቀጠሉ ነው እንግዲህ የሚነገረው። ያለውን የወበቅ ያለውን የሙቀት መጠን እንዲሁም ደግሞ የኦክሲጂን መጠን በቦታው እየመረመሩ ይገኛሉ፣ ሲመረምሩ ቆይተዋል ማለት ነው። ከዛ ውጭ ግን የተለያዩ የተለያዩ ማዕድናትም በቦታው እንዳለ እየገለጹ ይገኛሉ ማለት ነው። ቦታው በጣም ልዩ የሆነ ቦታ እና ለሕይወት ምንም እንኳን አስቸጋሪ ቢሆንም በተፈጥሮ ግን የተለያዩ የተፈጥሮ ሂደቶችን ያለፈ እንደሆነ ነው እንግዲህ እየተናገሩ የሚገኙት ማለት ነው። ግን ለምርምራቸው ይሄ የአፋር ቦታ በጣም ከፍተኛ ድርሻ እንዳለው እየተናገሩ ይገኛሉ። የጣሊያኑ የቦሎኛ ዩኒቨርሲቲ የፕላኔት ሳይንስ ተመራማሪዎችና ሌሎችም በናሳ የሚደገፉ ሳይንቲስቶች አፋርን ትልቅ ምርጫ አድርገዋል ማለት ነው። ጥሩ አፋር ለብዙ ነገር ምርጫ እየሆነች ነው ነገሩ። ባለታሪክም አገር ነችና ወደዛ መሄዳቸው ዞሮ ዞሮ ጥቅሙ ለእኛም ነው። ለማንኛውም እስቲ ውጤታቸውን ደሞ እንመለከታለን። ሌሎች ሳይንቲስቶችንም ምናልባት ኢንቫይት ሊጠራ ይችላል። አዎ ደግሞ ደስ የሚለው ነገር እንደዚህ ያሉ ታዋቂ ሳይንቲስቶች ወደ ስፍራው ባቀኑ ቁጥር ዓለም አቀፍ ሚዲያዎች ወደ ስፍራው ያቀናሉ አብረውና፣ ሰፊ ሽፋን ይሰጣሉ። ሌላው ቀርቶ እንደዚህ ምንድነው፣ እንደዚህ ያሉ ሰዎች ደስ የሚለው ነገር በግልም እንደገና እንደቡድንም ደሞ ባሏቸው ዌብሳይቶች ጭምር የራሳቸውን ጉዞ ስለሚያሰፍሩ ያሳፍሩ ያንን የሚከተሉ ደግሞ በጣም በርካታ የሚከታተሉ በጣም በርካታ ሰዎችም ስለሚኖሩ ሌሎችን ኢንቫይት ለማድረግ ወይም ደግሞ ሌሎች ወደዚህ ስፍራ እንዲጓዙ ለማድረግ ሁነኛ የሆነ አስተዋጽኦ አለው። ለማንኛውም መልካም ጊዜ ነው የምንለው። ሌላ ደግሞ አንድ እያቀረቡት ያለው ትንታኔ ምንድን ነው? አሁን እነሱ ሕይወት በተለያዩ ፕላኔቶች ውስጥ አለ የለም የሚለውን ነገር ለማወቅ የተለያዩ ጥናቶችን ያደርጋሉ። እና ለዚህ እንደ ማሳያ የሚያደርጉት ውሃን ነው። ውሃ ካለ ሕይወት እንደሚኖር በአካባቢው ህይወት እንደሚኖር ነው። እንግዲህ የቱንም ያህል የአየሩ ጸባይ በጣም አስቸጋሪና ከባድ ቢሆንም ውሃ የሚኖር ከሆነ ግን የተለያዩ ፍጥረታት እንደሚኖሩ ነው እንግዲህ የገለጹት። እንደውም በዚህ በአፋር ውስጥ ባለው ደናክል አካባቢ ባለው ቦታ ላይ የተለያዩ ነፍሳትን እንዳገኙ አንዳንድ እነዚህ ጥቃቅን መጠን ያላቸው የተለያዩ ነፍሳትን እንዳገኙ ነው እንግዲህ እየተናገሩ የሚገኘው በተለይ ውሃ ባለባቸው ቦታዎች ላይ እነዛን ነፍሳት እንዳገኙ እንደውም አዳዲስ ይሄ ባክቴሪያዎችን ሳይቀር እንዳገኙ ነው እየተናገሩ የሚገኙትና በጥቂት ወራት ውስጥ ይሄንን ምርምራቸውን ይፋ እንደሚያደርጉ ይገልጻሉ። እና እንደ ማርስ ላይ ያለውን ነገር በትክክል በዚህ ደናክል ወይም አፋር ውስጥ ባለው ነገር በደንብ መመዘን እንችላለን። ውሃ ነው ዋናው። ስለዚህ እዛም ማርስ ላይም እንግዲህ ውሃ አለ፣ ኃይለኛ የውሃ ክምችት አለ እየተባለ ይነገር እንደነበር ይታወቃል። ና ለምርምራቸው ብቻ አፋር በጣም ጥሩ ነገር እየሆነቻቸው ይገኛል ትገኛለች። ልዩ መዝናኛ ፕሮግራማችን ሁሉ አዲስን እያደመጣችሁ ትገኛላችሁ። አድማጮቻችን፣ አሁንም በተለያዩ ፕሮግራሞቻችን ከእናንተ ጋር ቆይታ ማድረጋችን እንቀጥላለን። በጣም በርካታ አድማጮቻችን በ8605 ኤች እያሉ ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። እንዲሁም ደግሞ በፌስቡክ ፔጃችን ሁሉ አዲስ ኦን ብስራት ኤፍ ኤም ዋን ዋን ፖይንት ዋን ላይም እንደዚሁ የተለያዩ አስተያየቶቻቸውን እና ጥቆማቸውን ፖስት እያደረጉልን ይገኛሉ። በጣም በጣም እናመሰግናለን። እግዜር ይስጥልን ብለናል። ከዚህ በኋላ ደግሞ የተለያዩ ስፖርታዊ መረጃዎችን ለእናንተ እያቀረብን አብረን እንቀጥላለን ማለት ነው። ከበጎ ተግባር እንጀምር ይመስለኛል አይደል? የዓለማችን ኮከብ ተጫዋች እንግዲህ ምንድን ነው፣ አንዳንዶች ያነግሱታል፣ አንዳንዶች ደግሞ ሁለተኛ ያደርጉታል። ሮናልዶን የሚያስቀድሙ ስላሉ ብዬ ነው ክርስቲያኖ ሮናልዶን። ለማንኛውም ሊዮኔል ሜሲ ማግባቱ ይታወቃልና ለሰርጉ ስነ ስርዓት የተዘጋጀው ምግብ ከተዘጋጀው ምግብ ደግሞ የተረፈውን ማለት የተራረፈ ተበልቶ የተረፈ ሳይሆን ድግሱ ላይ የተረፈውን ማለት ነው ከድግሱ ጥቅም ላይ ያልዋለውን ለበጎ አድራጎት ተግባር እንደሚያውለው ተገልጿል። ለሮሳሪዮ የምግብ ባንክ ዳይሬክተር ፓብሎ አልጊሪያን እንደተናገሩት ከሆነ በእለቱ በጣም በርካታ ምግቦች ናቸው የተረፉት፣ እና እነዚህ ምግቦች ደግሞ በቀጥታ ለበጎ ተግባራት የሚውሉ ይሆናል። አልግሬን የተባሉት እኚህ ሰው እንደተናገሩት ከሆነ ለስላሳ መጠጦችና ስናኮችን እንወስዳለን። ከዚህ ውጭ ግን አልኮሆሊክ የሆኑ መጠጦችን በፍጹም አንቀበልም ብለናቸዋል። በዚህ መሰረት እንግዲህ በሊዮኔል ሜሲ ሰርግ ለሊዮኔል ሜሲ የሰርግ ማድመቂያ የተደገሰው ድግስ ወደ ቆሻሻ ሳይሆን ወደ መልካም ተግባር እንዲውል ተደርጓል ማለት ነው። አንደኛው ዜና ይሄ ነው። ሌላው ዝውውርን የተመለከቱ ዜናዎች ናቸው። ዝውውርን የተመለከቱን ዜናዎች ከማንሳታችን በፊት ግን አንድ ትንሽ ያስገረመኝ አርሰናልን የተመለከተ ዜና እናወራ ፔርሜርት ይመለከታል ፔር ሜርት ሳከር ልክ 2018 ክረምት ላይ ማለት ነው፣ የአርሰናል አካዳሚ ማኔጀር ይሆናል የሚል መረጃ ወጥቷል። እንግዲህ በጥቆማ መሰረት አንድ ሲዝን ከተጫዋቹ ጋር ከዋናው ቡድን ጋር ማሳለፍ እንደሚፈልግ ሜርት ሳከር ተናግሯል። አሁን ሰላሳ ሁለት አመቱ እንደሆነ ይታወቃልና የሚቀጥለው አመት ላይ ሙሉ ለሙሉ ሜዳ ላይ አትኩሬ ቡድኔን ውጤታማ ማድረግ እፈልጋለሁኝ የሚል አስተያየቱን ሰጥቶ ከዛ በኋላ ግን የአርሰናል ቤተሰብ እንደሆነ እድሉ ስለተሰጠኝ በጣም በጣም አመሰግናለሁ የሚል የምስጋና ቃሉን ተናግሮ ታዳጊዎችን ለዋናው ቡድን መመገብ የመመገብ እድልም ስለማገኝ ይህንን እድል እጠቀምበታለሁ የሚል አስተያየት ሰጥቷል። ስለዚህ በቀጣይነት የአርሰናል አካዳሚ 2018 ላይ ክረምት ላይ ማለት ነው የአርሰናል አካዳሚ አሰልጣኝ ሆኖ የሚቀጥለው ፔር ሜርተሳከር ይሆናል ማለት ነው። ከዚህ ቀደም በነገራችን ላይ አርሰን ቬንገር ስለ ፐርሜት ሳከር ተናግረው ነበረ። በተለይ ወደ ፊነር ባሼና ሌሎች ክለቦች ይዛወራል ተብሎ ነበረ። ባለፈው አመት ላይ በአንዳንድ ምክንያቶች ነው ምንድን ነው ይ ዝውውር ሂደቱ የተጓተት ምንድን ነው ሳይሳካ የቀረው እንጂ ልጁ ሊሄድ የሚችልበት እድል ነበረው። ግን በተለይ የአሰልጣኝነት ፖቴንሻል ካላቸው የአሰልጣኝነት አቅም ካላቸው ተጫዋቾች መካከል አንዱ ፐርሜት ሳከር ነው ሲሉ ምስክርነታቸውን ሰጥተው ነበረ ባለፈው አመት አርሰን ቬንገር ና ይሄ ፖቴንሻል አድጎ ይመስለኛል። እንግዲህ እሳቸው ወደ አርሰናል አካዳሚ ማኔጀር እንዲሆን እድሉን የሰጡት ይመስለኛል። ለማንኛውም ፔርሜት ሳከር የአርሰናል አካዳሚ ማኔጀር ይሆናል የሚለው ዜና ሌላኛው ነው። አርሰናል ቤት እንጨርስና እንውጣ። አርሰናል ቤት ሌላው የተነሳው ነገር አሌክሲስ ሳንቼዝን የተመለከተው ነገር ይሄ ተጫዋች በጣም አነጋጋሪ የሆነ ነው። እንግዲህ አሁን ጣሊያን አካባቢ እየተሰማ ያለው ነገር ጋዜጣ ዴሎስፖርት አሌክሲን በተመለከተ የተናገረው አንድ ጉዳይ ኢንተር ሚላን ይመለከታል ኢንተር ሚላን እስከ መጨረሻው ድረስ ልጁን ለማስፈረም ጥረት እንደሚያደርግ እየተጠቀሰ ይገኛል። አሌክሲስ ወደ ኢንተር ሊመጣ የሚችልባቸውን እድሎች በጠቅላላ እንጠቀማለን ብለዋል የክለቡ ባለስልጣናት። ስለዚህ በዋናነት የዝውውር ኢላማቸው አሌክሲስ ሳንቼዝ እንደሆነ እየተናገሩ ይገኛሉ። ይሄን ይመስላል አርሰናል አካባቢ ያለው በነገራችን ላይ የማህሬዝ ጉዳይም አለ ሪያድ ማህሬዝ እንግዲህ በጣም አሁን በጣም እየተያዘ ይገኛል የቶማስ ሌማር ወደ አርሰናል የመምጣቱ እድል ጠባብ ነው እየተባለ ስለሆነ አንደኛ በጣም በርካታ ተጫዋች በርካታ ክለቦች ልጁ ላይ ትኩረታቸውን አሳርፈዋል ሁለተኛ ደግሞ የቀረበው ዋጋም በጣም ከፍተኛ ነው አርሰናል እስከ ሰላሳ አምስት ሚሊዮን ፓውንድ ብሏል የክለቡ ባለስልጣናት ደግሞ የዚህ ንጥፍ ጠይቀዋልና ቶማስ ሌማር ላይ ሳካ ስለሚችል፣ አርሰን ቬንገር ወደ ሌስተር ሲቲው ተጫዋች ሪያድ ማህሬዝ ፊታቸውን ያዞራሉ ተብሎ ሲጠበቅ ዛሬ የተሰማው ዜና ግን ምናልባት አርሰን ቬንገር ሌሎች ተጫዋቾች እንዲመለከቱ ሳያደርጋቸው አይቀርም እየተባለ ነው። ምክንያቱ ደግሞ የተጠየቀበት ዋጋ ነው። ወደ ሀምሳ ሚሊዮን ፓውንድ አካባቢ ለሪያድ ማህሬዝ ዝውውር አርሰናል ለሌስተር እንዲያቀርብ ተጠይቋል። የሚገርም ነው። ሌላኛው ደግሞ ወደ ማንቸስተር አካባቢ የሚመጣው አጥቂ እንግዲህ ባለፉት ቀናት በጣም ብዙ ነገሮችን እያለ እያወዛገበ ይገኛል። ሮሜሉ ሉካኮ እንግዲህ ስሙ ተያይዞ ነበር ከማንቸስተር ዩናይትድ ጋር። ኤቨርተኖች ግን ይህንን አጋጣሚ በደንብ መጠቀም የፈለጉ ይመስላሉ። በተለይ ቼልሲ ደግሞ በደንብ አድርጎ እንዲገፋላቸው የፈለጉ ይመስላሉ። እንደሚታወቀው ቼልሲ በጣም ትልቅ ቢባል ስምምነት አላደረገም፣ ወይም ትልቅ ተጫዋች ወደ ስታንፎርድ ብሪጅ አላመጣም፣ በዚህ አመት ማለት ነው። ሻምፒዮን ከሆነ በኋላ ስለዚህ አንድ ትልቅ ተጫዋች በተለይ አጥቂ ቦታ ላይ የማስፈረም ፍላጎት አላቸው አንቶኒዮ ኮንቴ እና ሁለቱን የማፎካከር የመፈለግ ነገር ይታያል በኤቨርተኖች አካባቢ። አንደኛ ማንቸስተር ዩናይትድ እንደሚታወቀው አልቫሮ ሞራታን ለማስፈረም የተንደረደሩ እንደነበር ይታወቃል። ግን በጣም በሚገርም ሁኔታ እንደውም አንዳንድ የእንግሊዝ ጋዜጦች እየዘገቡ እንደሚገኙት ራሱ ሞራታ ባልጠበቀው መልኩ እንደውም እስከ ሮባ አካባቢ የሚያውቀው ሞራታ ይላል ኢንዲፐንደንት የማንቸስተር ተጫዋች እንደሚሆንና ወደ አሜሪካ ለፕሪሲዝን ለቅድመ ውድድር አመት እንደሚጓዝ ነበረ የሚያውቀው። ግን ከሉካኩ ጋር የማንቸስተር ዩናይትድ ስም እየያዙ በጣም እንዳስደነገጠውና እንዳስገረመው ነበር እየተነገረ የሚገኘው እና ጆዜ ሞሪኖ ወደ ሉካኩ ፊታቸውን ያዞሩበትን ምክንያት አንዳንዶች ከማድሪድ ከፍተኛ ገንዘብ ማቅረቡን ተከትሎ ወይም ደግሞ በገንዘብ ድርድር ላይ አንዳንዶች እስከ ዘጠና ሚሊዮን ዩሮ ያደርሱታል የሞራታን ዋጋ በዛ ምክንያት ነው የሚሉ ነገር ይነሳል እና አንደኛ ሌላኛው የሚያነሱት ምክንያት ደግሞ በዚህ በዝውውር ረገድ ቶሎ ፈጥነው ወደ ቅድመ ውድድር ጊዜ ወደ ፕሪሲዝን ልምምድ ቶሎ መሄድ ይፈልጋሉ። ተጫዋቾቹን ገዝተው ማለት ነው። የሆነ ይሄ ዘጊቶ የሚገዛ ተጫዋች አልፈለጉም፣ ጆዜ ሞሪ ነው። ስለዚህ ያሉትን አጋጣሚዎች በሙሉ የመጠቀም ፍላጎት ስላላቸው ነው ወደ ሉካኩ ፊታቸውን ያዞሩት እየተባለ ነው የሚገኘው። እንግዲህ ወደ ሰባ አምስት ሚሊዮን ፓውንድ አካባቢ ነው እንግዲህ ዋጋው ተብሎ እየተነገረ የሚገኘው ሉካኩ ኤቨርተኖች፣ ደግሞ በጣም በተጫዋች የማስፈረም ረሀብ ላይ ያለውን ቼልሲን እና በጣም በጥድፊያ ማስፈረም የሚፈልገውን ማንቸስተር ዩናይትድ ድን አወዳድረው በዚህ ጉዳይ ላይ አትራፊ የመሆን እና የመደራደር አቅማቸውን ከፍ የሚያደርጉበትን እድል እየጨመሩ ነው የሚል ነገር እንግዲህ እየተነሳ ይገኛል ማለት ነው። አዎ ለነገሩ ቼልሲ ምናልባት ሌላ እንደ አንድ አማራጭም የተመለከተው ተጫዋች አለ፣ የቶሪኖውን አጥቂ አንድሪያ ቤሎቲን። ምናልባት የሞራታ ጉዳይና የሉካኩ ጉዳይ የማይሳካ ከሆነ ሉካኩ ማስፈርመው ከሆነ ወይም ደግሞ ወደ ቼልሲ ማምራ ከሆነ የሞራታም ጉዳይ እንደዚሁ የሚሰናከልበት ከሆነ ሙሉ ለሙሉ ፊታቸውን ወደ ቶሪኖ አዙረው አንድሪያ ቤሎቲን እንደ ሶስተኛ አማራጭ ይዘውታል አንቶኒዮ ኮንቴ ተብሏል። ነገር ግን ከሶስቱ ተጫዋቾች አንዱን ቼልሲ ወደ ስታንፎርድ ብሪጅ ለማምጣት ፍላጎት እንዳላቸው እንግዲህ ተነግሯል። ለማንኛውም እንደዚህ ያሉ የዝውውር ዜናዎች አንዳንድ ጊዜ በጣም አስገራሚነታቸው ተፈረመው ልክ ተጫዋቾቹ ቲሸርታቸውን እስካላሳዩና ኦፊሻል ፔጃቸው ላይ ሁለቱም ክለቦች ይፋ እስካላደረጉ ድረስ እርግጠኛ ሆኖ መናገር የማይቻልበት ደረጃ ላይ ነው ያለው አይደለም። ከዚህ ቀደም ትዚህ ልህ ከሆነ ጆዜ ሞሪኖ ማንቸስተር ዩናይትድ ከመግባታቸው በፊት ቼልሲ እያሉ ማለት ነው ቼልሲ ያሉ የባርሴሎናውን አጥቂ እንዴት እንዳስፈረሙት ይታወቃል። ልክ ማንቸስተር ዩናይትድ ጋር ገባ አለቀ ጨረሰ ከተባለ በኋላ ነው ፔድሮ። አዎ፣ የፔድሮ ዝውውር ማለት ነው። ሙሉ ነው ሙሉ ወደ ቼልሲ ፊቱን እንዲያዞር አድርገውታል። ና መሀል ላይ በስልክ ጥሪዎች ራሱ ነገሮች ሁሉ የሚጠናቀቁበት እድል አለ። አንዳንዴ ተጫዋቾቹ ሳያውቁት ሁሉ ነገሮች ይከናወናሉ። በኤጀንታቸው በክለቦች ድርድር አማካይነት አይ በቃ እዚህ ክለብ ነው የምትገባው የተባሉ ተጫዋቾችም አሉ ከዚህ ቀደም። ሌላው ቀርቶ ከቶተናሃም ራሱ ተጫዋች ከዚህ ቀደም እንደተወሰደበት ይታወቃል። አይደለም አየር ላይ ዊሊያም ዊሊያም ነው ይመስለኛል። በእርግጥ ጆዜ ሞሪ ናቸው በዚህ ታክቲክ በጣም የተካኑት። ከክለቦች አፍ ላይ የመንጠቅ ልማድ አላቸውና ምናልባት አሁንም ከቼልሲ አፍ ላይ ሉካኩን ይነጥቃሉ ተብሎ ይጠበቃል። ሊቨርፑል ቤት አንዳንድ ነገሮችን እናንሳ ና ሊቨርፑል አንድ የአማካኝ ተጫዋች እያሰበ እንደሆነ ነው እንግዲህ የተነገረ የሚገኘው ምናልባት ገፋ አድርጎ እየሄደበትም እንደሆነ በቅርብ ሰዓታት የወጡ መረጃዎች ይጠቁማሉ። አርቢ ሊፕዚግ እንደሚታውቀው በቡንደስሊጋ ሁለተኛ ነው፣ ባይር ሙኒክን ተከትሎ የጨረሰው ጥሩ ጊዜ አሳልፏል እና ጥሩ ጊዜ ካሳለፈበት ክለቡ ይሄ ጊኒያዊ ኢንተርናሽናል ናቢኬታ ወደ ሊቨርፑል ሊሄድ እንደሚችል ወይም ደግሞ ሊቨርፑል በዚህ ጉዳይ ላይ ገፋ እያደረገ እንደሆነ ይታወቃል። የ ሀያ ሁለት አመት አማካይ ተጫዋች ነው። ስለዚህ ክለቡን የመልቀቅ ፍላጎት እንዳለው እየተነገረ ይገኛል። እንግዲህ መሀመድ ሳላህን አምጥተዋል ወደ አንፊልድ ክሎፕ ስለዚህ፣ አሁን ደግሞ ይህንን ተጫዋች የመድገም ፍላጎት እንዳላቸው እና በጣም በስሱ የዚህን ልጅ ጉዳይ የመጨረስ ፍላጎት እንዳላቸው ነው እንግዲህ የተነገሩ የሚገኘው። ከዛ ውጭ እንግዲህ በቅርብ ቀናት ተናግረውት እንደነበረው በሚቀጥለው አመት ሊቨርፑል በጣም ጠንካራ ይሆናል ብለው መናገራቸው ይታወሳል። በ2017፣ በ2018 በጣም ጠንካራ ቡድን ይኖረናል የሚል ነገር እንግዲህ እየተነገረ ይገኛል። ባለፈው አመት አራተኛ መውጣታቸውን ተከትሎ እንግዲህ ሻምፒዮንስ ሊግም ስለሚገቡ የጨዋታ ድርርብ ይኖርባቸዋል። ባለፈው አመት እንደሚታወቀው ፕሪሚየር ሊግ ላይ ብቻ ነበር ትኩረት አድርገው የነበሩት ሊቨርፑሎች። ምክንያቱም በዩሮፓ ሊግም በአውሮፓ ውድድሮች በአጠቃላይ በአውሮፓ ሻምፒዮንስ ሊግም እየተሳተፉ አልነበረም። ስለዚህ አሁን በደንብ አድርገው ልምምዳቸውን እየሰሩና ጠንካራ ቡድን እየሰሩ እንደሆነ እንግዲህ እየተነገረ ይገኛል እና ቀጣዩ አመት ላይ ጥሩ ቡድን ጠብቁ፣ ጠንካራ መሆን አለብን፣ ጠንካራ እንሆናለን የሚል ነገር እንደተናገሩም በቅርብ ቀናት እናስታውሳለን። አዎ፣ ሌላው ወደ ኤቨርተን ስናቀና ከአርሰናል ጋር የሚያገናኘው አንድ ተጫዋች አሁን በደንብ እንትን እያለ ነው። በተለይ ይሄ የአሌክሳንደር ላካዜትን ወደ አርሰናል መምጣት ተከትሎ የዥሩ ቦታ አስተማማኝ እንዳሉን ይታወቃል። እና ዡሩ ወደ ኤቨርተን ሊያቀና ይችላል እየተባለ ይገኛል። እንደውም ከሮናልድ ኩመን ጋር በስልክ ሁሉ እንደተጨዋወቱ በዚህ ጉዳይ ላይ እንዳወሩ ተነግሯል። ለነገሩ ማርሴይም የዚህ ተጫዋች ፈላጊ ነው። ወደ 24.7 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች ለማቅረብ ዝግጅቱን አጠናቋል የሚሉ መረጃዎች ወጥተዋል። ከማርሴይ ወይ ኤቨርተን ከሁለት አንዱ ጆሩ ይጓዛል ተብሎ እየተጠበቀ ይገኛል። ምናልባት ወደ ኤቨርተን የማቅናት እድል ከሌለው ሙሉ ለሙሉ ወደ ማርሴ ላይ ያቀና እንደሚችል ችል የሚጠበቀው በጣም ማርሴዎች ከ ከምንድነው ላካዜት ከመፈረሙን በፊት ነው። አርሰናል ሌሎች አጥቂዎችን እያደነ መሆኑን ሲያውቁ ሙሉ ለሙሉ ጥያቄውን ማቅረብ ይጀምሩት ነገር ግን አርሰናል እስካሁን ድረስ አርሰናል ቤት የተሰማ ምንም አይነት ነገር የለም። ዡሩ ይሸጣል አይሸጥም የሚለው ጉዳይ ላይ ምንም የተሰማ ነገር የለም። ለነገሩ አርሰናል ቬንገር በጣም ነው የሚወዱት ዡሩንና ምን እንደሚያደርጉት የጨነቃቸው ይመስለኛል። አሁን በዚህ ሰዓት ግን አማራጭ ያለ አይመስለኝም። በአንድ ቦታ ላይ በጣም በርካታ ተጫዋቾቹ መያዝም አደገኛ ነው። ዌልቤክ አለ አሁን ቦታው ላይ ምናልባት አሌክስ ሳንቼዝ የማይሄድ ከሆነ ወደ ሌላ ክለብ የማይዘዋወር ከሆነ ሳንቼዝ አለ። በእርግጥ ሳንቼዝን እና ላካዜትን እንኳን አጣምሮ ማጫወት ይቻላል። ላካ ማነው በቀኝ በኩል እንትና መግባት ይችላል። አይደለም ተለምዶ የቦታው በቀኝ በኩል እየገባ መጫወት ይችላል ሳንቼዝ፣ በዚኛው በኩል ላካዜትን በዛ ኦዚልና እናድርገው ማጫወት ይችላሉ። ግን ሌሎች ተጫዋቾች ደግሞ አሉ። ለምሳሌ የሀያ ሶስት አመቱ ወጣት ከማንቸስተር ዩናይትድ የሄደው ዌልቤክ ዳን ዌልቤክም ሌላው አጥቂ ነኝ ባይ ነው እንግዲህ። እና እንግዲህ ወደፊት ምን እንደሚሆን አናውቅም። እውነት ነው። መልካም። ስለዚህ ሃፍ ታይም ስፖርታችን እዚህ ላይ እናብቃና ሙዚቃ ጋብዘን በሌሎቹ ጉዳዮቻችን